ሻ አብርሽ አብርሽ ባህላዊ እናንተ ጉዳይ አልቅም ማለት ነው ያው ልጅቷ ማትፈልግ ሌላ ልጅቷ ልጅ የምትፈልግ ከሆነ እሷ ገፋችን፣ እሷ እንደዚህ ያረገችን፣ አስፈልግም። ሰላም ሰላም፣ ውድ የዩቱብ ተከታታችን እንዴት ናቸው? ደህና ናቸው። ሰብስክራይብ፣ ላይክ፣ ሼር እያረጋቸው አበረታብን። ሰብስክራይብ አያልቁልኝ ሰብስክራይበርኩና አበረታቱኝ። ትላንትና አብሬሽ ከትላንት ወደ ምናምን እና አቤላ ምናምን መጥቶ እንደዛ አናገት ሄዱ። ያኛን ችግር ራሱ በቃ አብሬሽ ምንድን ነው የሱ ችግር? ያኛ የተደረገ ነገር ማንሳት አይፈልግም ማለት ነው። የሆነ ነገር ተደባብቆ ምናምን ወደ ሌላ ምዕራፍ በቃ ምንም እንዳልተፈጠረ ምናምን ማድረግ ይፈልጋል። ለምን እንደሆነ ያላቅሙ ጊዜ ችግሩን መንቀል አይፈልግም ማለት ነው። አሁን ትላንትና እነ አቤላ አራስ ቤት ሄዶ ቤተሰብም ሊያስቆጣ ይችላል። ከዛ ጨማሪ ኦዲየንስም በጣም ተናዷል ማለት ነው። በጣም ከልብ ተናዷል ማለት ነው። ስለዚህ ያኛን ነገር ይህንን ለመሸፋፈን ሄዶ እሷን በቃ እንደ ህጻን ያረጋታል ምናምን ያስጫውጣታል። እሷ ህጻን ነች እንዴ? ከጎን መሆን ከፈለግ የልጅ እናት ነች። ትላንትና ከአንቴ ጋር ብዙ መከራና ሲቃ ያሳልፈች አንቴ ስትመች ይሁን ሚለ ሲከፋኝ መታ ምናምን በእውነት ከፍቶ እኮ ነው። አንቴ አልከፋህም። እውነት ለመናገር ሲከፋን ከድብርት ከሁሉም ነገር ከአንተ ከማይሆን ውድ ሙድ አምጥታ ፌመስ ሆኔክ ማለት ነው፣ ዛሬ እዚህ ደረጃ ላይ ደረስኩ። እውነት እንናገር ከተባለ ከድሮ ተነስተን አንተ የምንከታተል ሰዎች እናቃል። ከድብርት ከማይሆን ሙድ ማለት ነው አውጥታ እዚህ ላይ ያቆመች ሩታ ነጭ ነድሩ ለመናገር ማለት ነው። አንተ እሷን ጥላ ስትል አንተ ነገ ምንም ፈጣሪ ይሰጣሀል የጅህም ማለት ነው። ሩታ እንደገፋች እንድንትን እንዳ ለምንድን ነው ማትገፋች ልጅ ዘጠኝ ወር ሙሉ ተሰቃይታ አንድም ቀን ሳትደሰት ወለደች። አሁንም አርፋችሁ ከእሷ ላይ ያትቀመጡ ማለት ነው። ማስተኛ ቤታ ምናምን እየሄዳችሁ ሌላ ወሬ ትነግራላችሁ። እሱን ራሱ ይቅርታ እንደዚህ መደረግ አልነበረም። እኔ አላኩም ማለት አለብኝ እሱን እራሱ ማለት ነው። አንቴ ግን ገና ሄደክ እንደ ህፃን ታጫውታለ። እናቴ እንዲከፋ ታፈልግም ምናምን እንዲከፋ ካልፈለግ ከአንቴ ወንድ ነካ አጠገብ እንዳደርሱ ሄዳችሁ የሆነ ነገር በዚህ ሰዓት እሷ ላይ መናገር አያስፈልጋችሁ። ብሌክ እሱን አትናገርም በእውነት ሩታ ማትከፋ ማይከፋ ማትፈልግ እንዲሆን ማለት ነው። ሄደ እሷን ጋ በዚህ ሰዓት ገና ስንት ቀን ራሱ አስራ አምስት ቀን ራሱ አልሞላትም። ሄዳችሁ እንደዚህ አይነት ነገር በቃ መጀመሪያ ይሄን ነገር ታቃለች ትወቅ እንጂ ሄዳችሁ ቤተ ድረስ ሄዳችሁ ቤተሰብ ደፍራችሁ እንደዚህ በዚህ ጊዜ እሷ ላይ እንደዚህ መናገር ራሱ ጭንቅላት የሌላችሁ ልጆች ነው። ከአንቴን ጭምር ማለት ነው። ደግሞ ሄዴቅ እሱን እንደ ሕፃን ታጫውታል ምንም ተደርጋል። በቃ እሷ አረ በመዳነለ የሆነ ነገር ተናገረችን። ፈጣሪ ተገገላግሎኝ ነው እንጂ ሁለት ልጅ አብርሃም እግዚአብሔር ሩታ ላንተ ብዙ መሰዋዕትነት አልከተፈ አልከተፋ አልከፈለችም? ትናንትና የመጣ ልጅ ከክፎ ከአጠገብ የነበረች እንደዚህ የሆነች ቱ ነገም ደሞ ሄርሜላ ጥላት ይሄዳል። አንተ አትቀመጥም። በአንድ ሴት የምትቀመጣ አይመስለኝም። ሄርሜላን አፍቅሬ ራሱ ብትል በቃ ሄርሜላ ራሱ ሞኝ ነች። መጀመሪያ ደረጃ ብዙ ችግርና መከራ አብሮ ያሳለፈ ልጅ ነጌ፣ አንቺ እንደ ሩታ ችግር ማቋቋም ካልቻልሽ፣ እንደ አሁን ስድብ ነው የአንቺ ዝም ብሎ የሚዲያ ስድብ ነው። ቤተሰብ ጫና የለም። ሩታ ግን ብዙ ነገር ገፍትራ የደረሰች ነጌ፣ አንተ አንቺ ይህን ችግር ማሳለፍና ይህን ችግር መሸከም ሌላ ሴት አንቺ ላይ አምጥቶ መሸከም ካልቻልክ ካልቻልሽ አብርሃም አንቺንም እንደዛ ነው ይሰጥሻል፣ ቦታ ይሰጥሻል ማለት ወ ያች ራሱ ብዙ ችግር ከኔ ጋር ሳልፋል ይችላል። ሁለተኛ አብርሃምና ሩታ ወልደዋል። የወለደ ሰው ደግሞ ያስጠራጥራል። መቼ እንደምታረቁ አይታወቅም ማለት ነው። አንቺ ብልጥ ካሎንሽ ማለት ነው። ነገ አንቺ የሚጠብቆ ሩታ ያገኘችው በላይ አንቺ ደግሞ ሳት ባታገኝ ጡ እኔ ምን አልኩ። ስለዚህ አብርሃም አትጃጃ፣ ልጅቷን አታጃጅ። ልጅቷን በቃ ዛሬ ደስተኛ ሆነች፣ እንደዚህ ያደርገ እንደዚህ ያደርገ እሷ ደስተኛ ሆነች፣ ምናምን። ነገ ደግሞ ሌላ ነገር በቃ ቴታው ትርሳ፣ አንቴንም ትስር። ከእሷ ጋር መሆን ካልፈልግ፣ አንቴንም ትስራ። ራስታ በሰላም እንድትኖር፣ በሰላም አርሳ እንድታነስ፣ አታውን ቦታ አትለቁም። እና በጣም ነው የምትደብረው። ግን አንተ የምትሰራ ስራ ምንም አይገባም። ምንም አስተያየት የሚሰጠ ነገር የለም። በእውነት ግራ ነው የምታጋባ። አንድ ነገ ሄድክ ስንባል ደግሞ ነገ ትመጣለህ፣ ሄድክ ስንባል ደግሞ ነገ ትመጣለህ፣ ታረክ ስንም ደግሞ ነገ ትሄዳለህ። ስለዚህ እኛ ግራ ገባን። ጠብስ ግራ ቢያደርጋቸው በርታ